የለጅነት ህልሜ በግዜ ተፈታ። ማን፣ በጣም ቆንጆ ዲዛይን። አዎ፣ በነገራችን ላይ ይሄ ዲዛይን ከአፍሪካ ረጅሙ ዲዛይን እስካሁን በተሰራው በዚህ በዚህ ዲዛይን ይሄ ነው። ለምሳሌ ለማስታወቂያ ያደረሰ አሁን አይቻለው። ባይሪ የለጅነት ህልሜ በግዜ ተፈታ። እንግዲህ ዛሬ ህልሜን ማሳካበት ቀን ደርሷል አባቴን እዚህ አዲስ አበባ ውስጥ የማኖር ህልም። አባቴ እዚህ አዲስ አበባ መኖር ይፈልጋል እኔም እሱን እዚ የማኖር ህልም ነበረኝ። እናም የአባቴን ፍላጎትና የእኔን ህልም ለማሳካት አንድ ቤት መግዛት አለብኝ። ቤት ለመግዛት ተቋም ሳፈላልግ አንድ አሪፍ ተቋም አለ ብለውኝ ወደዛ እየሄድኩ ነው። ተከተል። የልጅነት ህልሜ በጊዜ ተፈታ እዚህ አንድ ድርጅት መጥቼ ነው፣ አኮያ የሚባል ፕሮፐርቲ። ይሄ ነው ስመን። አንድ የምፈልገው ነገር አለ፣ ስለዚህ እሺ ታው ቁጥር በርዚ ሁሉ ሰላም ነው? እንዴት ነው? ዋው ስላገኛችሁ ደስ ብሎኛል። በጣም ዛሬ በጣም የአባቴን ራዕይ ማሳካት እፈልጋለሁ። አባቴ ፍላጎት ማሳካት ስለምፈልግ ነው ወደ እናንተ የመጣሁት። እና በጣም አዲስ አበባ ውስጥ ቤት እንድገዛለት ይፈልጋል። ዋው በጣም አሪፍ እሺ እና ስሰማ ደግሞ በጣም ጥሩ ናቸው አኮያ ሂዳል እና በዛን የመጣሁት በጣም ደስ ይላል መሴ ስለመጣ ልትጎበኘንም ስለመጣ በጣም ደስ ብሎናል አኮያ እንግዲህ ጥሩ ምርጫ ነው በደንብ ለምን እንደምትመርጠው ደግሞ እነግርሃለሁ አኮያ እንግዲህ አኮያ ግሩፕ ነው የሚባለው ምንድነው አኮያ ማለት ግን አኮያ ማለት የጃፓን ቃል ነው ፐርል ነው የጌጥ ነው ፐርል ነው። እና በጣም ፒውር የሆነ ንጹህ የሆነ ኳሊቲ የሆነ በቀላሉ የማይገኝ ውድ የሆነ ፐርል ነው። እና የእኛ ድርጅት አኮያ በጣም በጣም ኳሊቲ ላይ ፎከስ አድርጎ የሚሰራ ድርጅት ነው። እና እሱን ለማሳየት ነው አኮያ ያለው። አኮያ ግሩፕ ነው ግሩፕ ነው። በውስጡ አምስት ድርጅቶች አሉት። የመጀመሪያው አኮያ ሞተርስ ይባላል። ከ15 ዓመት በፊት ነው የተመሰረተው። ወደ ኢትዮጵያ በጣም ብዙ መኪኖችን ኢምፖርት አድርገን የምናከፋፍልበት ነው። በጣም ብዙ አስፋልት ላይ የምታያቸውን ውድና በጣም ቅንጡ የሆኑ መኪናዎችን እኛን የምናመጣቸው። ሁለተኛው ደግሞ አኮያ ኮፊ ነው። አኮያ ኮፊ ደግሞ ኢትዮጵያ ውስጥ ያው ምንኮራበት ቡናችን አለ። ቡናችንን ወደ ተለያዩ የውጭ ሀገር ሀገሮት ሀገራት ኤክስፖርት እያደረግን ገቢ ደግሞ እናመጣለን። ሌላው ደግሞ አኮያ ቱሬንድ ትራቭል ነው። ሀገር ውስጥም ከሀገር ውጭም መጓዝ ከፈለግ አኮያ ቱሬንድ ትራቭልን መጠቀም ትችላለህ። ሌላው ደግሞ ኢኒያዝ ፖስቴንሽን ኮንስትራክሽን የሚባል የኮንስትራክሽን ካምፓኒ አለን። በጣም ብዙ ፕሮጀክቶችን እየሰራ ያለ ድርጅት ነው። ዛሬ ደግሞ አንተ የመጣህበት አኮያ ፕሮፐርቲስ የተባለው ሪል ስቴት ላይ ከሶስት ዓመት በፊት ጆይን ያደረግንበት አኮያ ፕሮፐርቲስ የሚባለው ድርጅታችን አለ ማለት ነው። አብ ሶ ሲነግረኝ በጣም ትልቅ ድርጅት ነው አሉ። ስለዚህ እውነት ነው ማለት ነው። ትክክል፣ በጣም ትልቅ ድርጅት ነው። ስለዚህ የመጣሁበትን ጉዳይ አሁን፣ አንዱ ከአምስቱ ስራችሁ አንዱ የቤት ጉዳይ ነው። የቤት ጉዳይ ነው ነው። እስቲ ንገረኝ ምን ምን አማራጮች አሏቸው? ከዛ በፊት ግን እስቲ መሴ ስለ አባቴ የተወሰነ ንገረን። አባቴ ደሴ ነው የሚኖረው ብዙ ዓመት ነው የሚኖረው እና ከኔጋ መኖር ይፈልጋል። ኔጋ ደግሞ አብረ መኖር አንችል። ስለዚህ ጥሩ ቤት ጥሩ ነገር አይቶ እንዲያልፈልጋለሁ እና እሱም ትንሽ አጠራቀማት ገንዘብ አለች። እኔም ትንሽ ብጨምርለት እኔ ብቻዬን አልችልም እኮ ትችል አይደል? ችግር የለም። እሱ ያጠራቀመች ገንዘብ አለች እኔ ጋር ልንጨማምረን። እንደው እስኪ ምን ምን አማራጮች አሉ፣ ሳይቶቹን ማወቅ እፈልጋለሁ፣ የቤቶቹን አማራጮች ማወቅ እፈልጋለሁ እና ስለሱ እሱ ብትነግረኝና የእሱንም ህልም የኔን መልም ብናሳካ ብዬ ነው። በጣም ደስ ይለኛል። ያው አባት ትልቅ ነገር ነው፣ አባት መሆን። አንተም አባት ነህ። አይ ቲንክ አባት ነኝ። አባትነትን በደንብ ታውቀዋለህ። በቤተሰቦች ለእኛ ለማሳደግ ብዙ መስዋዕትነት ከፍለዋል። ዛሬ ደግሞ አንተ ራሱ እዚህ ደረጃ ደርሰ ለእሱ እንደዚህ አይነት ነገር ማድረግ በመቻል በጣም እድለኛ ነን። እኛንም ስለመረጥክ ደግሞ በጣም እኛም እድለኞች ነን። እኛ እንግዲህ ሳይት አሁን ላይ ከተማችን ውስጥ ዋና ዋና የሚባሉ ሎኬሽኖች ላይ ሳይቶች አሉን። አሁን ላይ ፒያሳ፣ ሞናርክ ሆቴል አጠገብ ወይም ቴዎድሮስ አደባባይ ወደ ሞናርክ ሆቴል በሚወስዱ መንገድ ላይ ለፍሬንድሺፕ ፓርክ በጣም ቅርብ የሆነ ጥሩ ሳይት አለን። እሱ አካባቢ ደግሞ ወደ ንግድ አዎ፣ ድሮቄራ ወደሚባለው ማለት ነው፣ ወደዛ አለን እዛው አካባቢ እኛ ያስረከብነው አንድ ሳይት አለ። ከሱ አጠገብ ነው የኛው ምነግር ሳይት፣ ሁለተኛ ሽያጭ ያወጣ ነው። ሌላው ደግሞ በጣም ብዙ ሰዎች የሚወዱት ሰፈር አለ። ቢ አንተም ትታቆ ትችላለ። ሰሜን ማዘጋጃ፣ ሰሜን ማዘጋጃ ወደ ሳሪም ሆቴል ወደ ከፒያሳ ወደ አዲሱ ገበያ መንገድ ላይ ስትሄድ በጣም የብዙ ሰዎች ትዝታ ያለበት ሰፈር ነው፣ ነፋሻማ አየር ያለበት በጣም ብዙ ሰዎች ትዝታ ያለባቸው ታዋቂ ሰዎች በጣም ብዙ ታዋቂ ሰዎች የወጡበት አካባቢ ነው እና እንደውም ሶስተኛ ዙር የኮሪደር ልማት አሁን በዛ መንገድ ነው የሚጀመረው። እሱ እሱ አካባቢ ሳሬ ሞቴል አጠገብ ላይ አኮያ ኦዞን ብለን በጣም ነፋሻማ አየር ለቤተሰብ የሚሆን አይነት ቤቶችን ገምተን እየሸጥን ነው። ሌላው ደግሞ ሳር ቤት ነው። ሳር ቤት ካናዳ ኤምባሲ አካባቢ ላይ ኦልሞስት አጠገብ መቻሬ ሜዳ ጋር ዋና የሚባል ሎኬሽን ነው። የከተማዎችንን ገጽታ ይቀይራል ብለን የምናስበውን ዲዛይን በኋላ ዲዛይኖቹን ስንሄድ አሳይሃለሁ በጣም በሚያምር ጂ ፕላስ 28 የሆነ እዛ አካባቢ በእርግጠኝነት ከተሰራ በኋላ ምልክት የሚሆን ህንፃ ሰርተን እንሸጣለን ማለት ነው። በጣም ዋና ዋና ቦታዎች ላይ ቁልፍ ቦታዎች ናቸው። ከተማ ውስጥ ነው። በቃ ዋና ዋና ከተማ ላይ መሀል ላይ መሆን የሚፈልግ ሰው እኛ ጋር ነው ይመጣ። ዋጋ ውስጥ እንዴት ነው እንደው አፎርድ ማድረግ እንችላለን? ጥሩ አንስታ። እኛ እንግዲህ አኮያ አንደኛው የአኮያ ቫሊዩ ምንድን ነው መሰለ መሴ፣ የከተማችን የቤት ችግር መፍታት ነው። የቤት ችግር ለመፍታት ደግሞ አብዛኛው ሰው አፎርድ የሚያደርገው መሆን አለበት። ስለዚህ በእርግጠኝነት አፎርድ አንተም ብቻ አይደለም ይህንን ቪዲዮ አይተው አሁን አንተ የምትገዛውን አይተው ደግሞ በጣም ብዙ ሰዎች እንደሚመጡ እርግጠኛ ነው። ዋጋውን አይተው ማለት ነው። በጣም አፎርደብል ነው። ለምሳሌ ከዝቅተኛ ዋጋችን ስምንት ሚሊዮን ነው። ከ8 ሚሊዮን አስር ፐርሰንት ነው ቅድመ ክፍያችን። ያ ማለት 800 ሺህ ብር ማለት ነው። 800 ሺህ ብር አንድ ሰው ከፍሎ ባለ አንድ መኝታ ገዝቶ የቀረውን በረጅም አመት መክፈል ይችላል። እስከ 26 ሚሊዮን ብር እንደየፍላጎቱ እንደየሎኬሽኑ ሎኬሽኑ ሰው መቶ ሊገዛ የሚችልበት ድርጅት ነው። አኮያ አከፋፈሉ አከፋፈሉ እንግዲህ በግለሰቡ ምርጫ ነው የምናደርገው። ሁለት አይነት ያከፋፈል መንገድ አለን። አንድ ቅድመ ክፍያ ከከፈለ በኋላ አንዳንድ ሰው ግንባታ እያየ መክፈል ሊወድ ይችላል። ቤት እየተገነባ እያየው ሊል ይችላል። አንዳንድ ሰው ደግሞ አይ እኔ ገንዘቤ የማገኘው በየጊዜው ስለሆነ በዚህ ጊዜ ያድርጉልን ይላል። ስለዚህ እኛ በግንባታ ሂደት የምናደርጋለን። ከፈለገ ከተፈለገ ደግሞ ጊዜም አድርገን በጊዜ ሂደትም ማድረግ እንችላለን ማለት ነው። ያው በሶስት ዓመት ተደርጎ በሚቀመጥለት ማይልስቶን እየከፈለ ይሄዳል ማለት ነው። ለመወሰን ዲላይ። ስለዚህ ሳይቶቹን መመለከት ትችላለህ። ከሳይቶቹ በፊት ቅድም እንደነገርኩህ እዚሁ ቢሮችን ላይ ያዘጋጀናቸው ዲዛይኖች አሉ። እነሱን ዲዛይኖች እና ደግሞ ወደ ሳይት ሳይቶቹ። ስለዚህ እዚህ አካባቢ ያለውን እዚሁ ቢሮችን ያላለ ላሳይህና እሱ ሳይት ላይ ደግሞ በደንብ ሳይቱ ላይ ሆነ ታይዋል። ሲኖራችሁ በጣም ነው የሚያምረው። እባክህ አይደለም፣ ቤቶቻችንም እንግዲህ እንደዚህ ያሳመረ ነው ለደንበኞቻችን። ምስ እነዚህ ናቸው ዲዛይኖቹ፣ ዲዛይኖቹ እነዚህ ናቸው። ከዛ ጋር ካስረከብ ነው ጋር ጀምሬ ላሳይ ይህ እንግዲህ ፓርክ ቪው ይባላል። የመጀመሪያ የምንለው ሳይታችን ነው። የት አካባቢ ነው ይሄ የሚገኘው? ፒያሳ ቴድሮስ አደባባይ ሞናርክ ሆቴል አጠገብ ላይ ነው የሚገኘው። ግንባታውን ጨርሰን አሁን ወደ ደንበኞች ልናስረክብ አንድ ወር ሁለት ወር አካባቢ ነው የቀረን። እዚህ ላይ ሽያጭም ግንባታውን አጠናቀን እኔ ብፈልገው አሁን አልቋል። እዚህ ላይ አልቋል። አዎ፣ ቀደም ብሎ ቢመጡ ደንበኞች እዚህ ላይ ያገኙ ነበር። ግን ደግሞ እዚህ ላይ መግዛት ፈልገው አመለጠኝ ካላችሁ ደግሞ እዛ ጋር ልክ ከእሱ አጠገብ ጎን ለጎን ናቸው። በመካከላቸው አንድ መንገድ ብቻ ነው ያለው። ይሄኛው አኮያ ኖቪልቲ የሚባሉ ሳይታችን አለ። ይሄ ሳይት ባይዞ ይሄኛውና ያኛው ሳይት ለወዳጅነት ፓርክ በጣም ቅርብ የሆነ ለተለያዩ መንግሥታዊ ተቋማት ፒያሳ የከተማችን መሀል ነው ለእነሱ የቀረበ በጣም ቆንጆ የሆነ ሳይታችን ነው። እዚህ ላይ ባለ አንድ እና ባለ ሶስት መኝታ አፓርታማዎች አሉ። ሰፋፊ ናቸው 96 ካሬ እና ባለ አንድ መኝታ ባለ ሶስት መኝታ ደግሞ 143 ካሬ ናቸው። አስር ፐርሰንት ቅድመ ክፍያ ከፍለው ይህን ቤት መግዛት መረከብ ይችላሉ ማለት ነው። ከዚያ አጠገብ ነው ከዚያ አጠገብ ነው እንደነገርኩህ ፒያሳ ላይ ቤት የሚፈልግ ሰው ለወዳጅነት ፓርክ የቀረበ ነገር የሚፈልግ ሰው ካለ ይሄ በጣም ጥሩ የሆነ ምርጫ ነውዛናም ታምራለች በጣም ታምራለች። ፕራይቬሲ በደንብ ያለበት አካባቢ ነው። ቆንጆ ቦታ ነው። ይሄኛው ደግሞ የሰሜን ማዘጋጃው ከፒያሳ በአምስት ደቂቃ ርቀት ላይ የሚገኝ ሳሬም ሆቴል አጠገብ የሚገኝ አኮያ ኦዞን የምንለው ሳይታችን ነው። እንደምታየው ዲዛይኑ ላይ ራሱ አረንጓዴ ነገሮች ይበዙታል። አካባቢውም በጣም ነፋሻማ የአዲስ አበባ ከፍተኛ ከፍታ ቦታ ላይ ያለ ቦታ ስለሆነ ነፋሻማ ነው። ይህም በጣም ቆንጆ የሆነ ሳይት ነው። ከባለ አንድ መኝታ ጀምሮ እስከ ባለ ሶስት መኝታ በውስጡ ይዟል። ዱፕሌክስ አፓርትመንቶችን ይዟል። በውስጡ የተለያዩ ፋሲሊቲዎች አሉት፣ አሚኒቲዎች አሉት። የመዋኛ ገንዳ፣ የልጆች መጫወቻ እዚህ ጋር እንደምታየው አለው። በቂ የሆነ ፓርኪንግ ቦታ አለው። ጂምናዚየም፣ ስፓ፣ ሁሉንም ነገር ዘመናዊ ኑሮን የሚያካት ቦታ ነው። ትልቅ ኮምፕሌክስ ነው። በጣም ትልቅ ኮምፕሌክስ ነው። በፍሎር ስድስት ቤቶች ነው ያሉት። ባለ አንድ መኝታ 81 ካሬ ቅድም እንደነገርኩ ከ8 ሚሊዮን ብር ጀምሮ 10%ቱ 810 ሺህ ብር ከፍለው መውሰድ ይችላሉ። ባለ 2 መኝታ 110 ካሬ አለን 116 ካሬ አማራጭ አለን እንዲሁም ባለ 3 መኝታ ደግሞ 130 ካሬ አማራጭ አለን ማለት ነው። መንገድ ዳር ነው፣ መንገድ ዳር ነው። ቅድም እንደነገርኩ የዋናው መንገድ ነው አይደል ነው ሰሜን ማዘጋጃ የሚወስደው መንገድ ነው። ያ ሰፈር እንግዲህ አሁን ሶስተኛ ዙር ኮሪደር ልማት የሚጀመርበት በዛ መንገድ ነው። ከዛ መንገድ ተያይዞ ወደ እንጦጦ አድርጎ ከዛ በአዲሱ ቤተመንግስት ወደሚሰራው የሚሄደው መንገድ ነው። በጣም ወደፊትም ለኢንቨስትመንትም ለመኖሪያም በጣም ፖቴንሻል ያለው ጥሩ ሰፈር ነው። በጣም ቆንጆ የሆነ ሳይት ነው ማለት ነው። ሌላው ደግሞ እንግዲህ ቅድም አንተም ስትሰማው ትንሽ ኢምፕሬስ ዶናሃል ላይ ይሄ አኮያ አሚሊያዝ ይባላል። ሳር ሳርቤት ካናዳ ኤምባሲ አጠገብ የምናስገነባው ሳይት ነው። ጂ+28 ነው። በጣም እንደምታዩ ዲዛይኑ በጣም ነው በጣም ነው የሚያምረው እና እንግዲህ ይሄ ሳይት የከተማችንን ገጽታ ይቀይራል ብለን የምናምንበት ሳይት ነው። በውስጡ በጣም ከዚህ በፊት ሪል ስቴት ላይ ተሞክረው የማያውቁ መገልገያዎች አሉት። አንደኛው ለምሳሌ እዚህ ጋር የቴኒስ ሜዳ ነው። ፎቅ ላይ ሆኖ ቴኒስ ኮርት ፕሮፌሽናል ልክ ስታንዳርድ የሆነ ቴኒስ ኮርት አለው። ከዛ ደግሞ ከስር እንደምታየው የመኪና ሾሩሞች አሉት፣ የቫሌ ፓርኪንግ ሲስተም አለው። ያ ማለት ከስተመር ወይም እዚህ የሚኖር ሰው መኪናውን ፓርክ ማድረግ አይጠበቅበትም። ተቀብሎት ፓርክ አድርጎለት ነገም ደግሞ ሲመጣ እንደዛ የሚያስተናግድበት ሰልፍ፣ የሆነ ላውንደር ያለበት ስፓ፣ ጂም፣ ስታንዳርድ የሆኑት የመዋኛ ገንዳ፣ ሁሉም ነገር፣ የልጆች ማቆያ፣ ሁሉም ነገር ያሟላ ነው። እንግዲህ ይህ ሳይት ኢንቨስት ለማድረግ የሚያስብ ሰው ካለ በጣም በጣም ያዋጠዋል። ምክንያቱም አካባቢው የኢንቨስትመንት አካባቢ ነው። ለአፍሪካ ሕብረት በእግር እርምጃ ቅርብ ነው ለሳር ቤት። ስለዚህ ለማከራየትም ከሆነ በጣም በጥሩ ዋጋ የሚያከራዩት ነው። ለመኖሪያም ደግሞ ካሰቡ፣ ከሴፍቲ ከሴኩሪቲ አንጻር ከካናዳ ኤምባሲ አጠገብ ነው የሚገኘው ሰፈሩም ደግሞ የታወቀ ሰፈር ነውና፣ በጣም ቆንጆ የሆነ ሳይት ነው። ከባለ አንድ መኝታ ጀምሮ እስከ ባለ ሶስት መኝታ ሁሉንም ያካተተ ነው። ዱፕሌክስ አፓርትመንቶችም አሉት። ባለ አንድ መኝታ እዚህ ላይ መቶ አንድ ካሬ ነው። ባለ ሁለት መኝታ ደግሞ መቶ ሃምሳ ስድስት ካሬ ነው። ባለ ሶስት መኝታ መቶ ሰባ ስድስት ካሬ ነው። ሰፋ ሰፋ ያሉ ናቸው። እንግዲህ ይህንን ስናስብ እኛ ሌግዥሪ አፓርትመንት አስበን ነው እየሰራን ያለ ነው። ግንባታው ተጀምሯል። ግንባታው ተጀምሯል። ቅድም እንዳየኸው ከዛኛው ከአፎርደብሉ ጀምሮ እስከ ሌግዥሪ አኮያ የመጣ ሰው ሁሉንም አይነት ቤቶች ማግኘት ይችላል ማለት ነው። በጣም ታምሮ መንካት ይቻላል ይቻላል። ቆንጆ በጣም ቆንጆ ዲዛይን ነው። በነገራችን ላይ ይሄ ዲዛይን ከአፍሪካ ረጅሙ ዲዛይን እስካሁን በተሰራው በዚህ በዚህ ዲዛይን ይሄ ነው በሞዴልነት ማለት ነው። ይሄም አሁን እስከ ስንት ዓመት ይጠናቀቃል? ይሄ በሶስት ዓመት ጊዜ ውስጥ ይጠናቀቃል። ደንበኞች ይሄንንም አስር ፐርሰንት ከፍለው መረከብ መውሰድ ይችላሉ። ቅርብ ነው ደግሞ ሶስት ዓመት፣ በጣም ቅርብ ነው ሶስት ዓመት በእኛ ፍጥነት ከዛም ልናሳጥረው እንችላለን ለመወሰን በጣም እንዲረዳኝ ሳይቶቹን ማየት ያስፈልገኛል። በአካል ደማት በጣም ጥሩ። እንደዛ ከሆነ ያው ሴልስ ቦታው ላይ ያው ቦታው በዲዛይን በጣም ተማርኪ ያለው በእርግጥ ትክክል፣ ግን ቦታው ማየት አለብኝ። ትክክል። ስለዚህ አሁን እዛ ሳይታችን ላይ ሴልስ አዘጋጅተናል። እሱ በደንብ ያለውን ዲቴል መረጃ ይሰጣል። ከዚህ በተጨማሪ ደግሞ ስትመጣ ደግሞ እስቲ ሌሎች ነገሮችን ደግሞ እንነጋገራለን። ጥሩ። ለየውና ውሳኔን አሳውቃቸው ስትልኝ ሰላም ጤና ይስጥልኝ፣ እንደምን አለ? ሰላም ከአኮያ ኦፊስ እጄ ነበርና ገለጻ ተዘርጎልኛል። ሳይቱንም ደሞ አይቺ ላረጋግጥ ብየ ነው። መልካም እንኳን ወደ አኮያ ሳይታችን መጣ። ይሄ ፓርክ ቪው የምንለው ሳይታችን ነው። እዚህ ጋር ደሞ እያስገነባ ነው የምንገኘው፣ ኖቪሊቲ የምንለው ሳይታችን አለ። ስለዚህ ለተወሰነ ስለ ፓርክ ቪው ስለሚለው ሳይታችን ገለጻ ላድርገለ። እሺ ይሄ ፓርክ ቪው ያልበት ምክንያት ወደ ፍሬንድሺፕ ፓርክ እይታ ስላለው ነው።

በጥቅርበት ውስጥ እናስረክባለን ማለት ነው። ስለዚህ አልቋል ተሽጦ፣ ይሄ ተሽጦ አልቋል። አመልጦሃል፣ እዚህኛው ላይ አመልጦሃል። ግን ምንድነው በቅርብ ደግሞ የጀመርነው ደግሞ ኖቪሊቲ የምንለው ሳይታችን ደግሞ እዚህ ፊት ለፊት የሚገኘው ይሆናል ማለት ነው። ስለዚህ ምንድነው ኖቪሊቲ እዚህኛው ጋር ያየናቸው ኳሊቲዎች አሻሽለን ኖቪሊቲ የምንለው ሳይታችን ላይ በከፍተኛ ጥራት ወደ ግንባታ ጀምረና ስለዚህ የኖቪሊቲ ሳይት ደግሞ የተወሰነ ገላጻ አድርገን ጥሩ እዚህኛው ላይ ማለት ነው በጣም እድለኛ ነው ግን ያገኘ እውነት ነው እውነት፣ እንደምታየው ሳይታችን የሚገኘው መሀል ከተማ ከቴዎድሮስ አደባባይ እዚጋ ደግሞ ከቤተ መንግስት፣ በዚህ ላይ ሳይድ ደግሞ ደግሞ ከፍሬንድሽፕ ፓርክ በዚህ በጀርባ ደግሞ ፒያሳ አለ። በጀርባ ደግሞ ፒያሳ እናገኛለን። ስለዚህ መሀል ላይ ነው የሚገኘው፣ ቆንጆ ሎኬሽን ላይ ነው ያለ። ነው ይሄኛው ሳይታችን ኖቪሊቲ እንለዋለን። ወደ ላይ አጠቃላይ ከፍቶ 16 ወለር ሲሆን በሶስት አመት ጊዜ ውስጥ ጨርሰን ለማስረከብ ኦልሬዲ ግንባታ ጀምረናል። በውስጡ ያሉትን ነገሮች ለመግለጽ ያክል በፍሎር አራት ቤቶች ይኖሩናል። ባለ አንድ መኝታና ባለ ሶስት መኝታ ማለት ነው። ካሬያቸውን ሲገልጽልህ ደግሞ ባለ አንድ መኝታው ዘጠና ስድስት ካሬ ይሆናል። ባለ ሶስት መኝታው ደግሞ መቶ አርባ ሶስት ካሬ ይሆናል ማለት ነው። የተለያዩ አሚኒቲዎች ይኖሩታል ለነዋሪዎቹ ማለት ነው፣ እንደ መዋኛ ገንዳ፣ ጂምናዚየም፣ ስቲም ሳሙና፣ ቢሮ ላይም ቶቃላብ። እንደገለጸልህ የተለያዩ ሳይቶች ላይ ያሉትን አሚኒቲዎች እዚህኛውም ላይ እናካትታለን ማለት ነው። ቆንጆ ሳይት ነው። በአጭር ባጭር ጊዜ ውስጥ ለማስረከብ እየሰራ ነው ያለነው። በቅርቡ ይረከባል። ይሄኛው አኮያ ኮፊ ካፌ ነው ማለት ነው። እዚ ካፌ አለ። ስለዚህ እዚ ቤት ገብተው እንዳለ ምርጥ ቡና ይጠጣሉ። በተጨማሪ ምናልባት በከተማችን ደረጃ የመጀመሪያው ማለት እንችላለን። በፕራይቬት ደረጃ ፓርክ ማለት ነው። ራሳችን ፓርክ ነው የምናስገነባው የዚ የታጠረው። ስለዚህ እዚህ ፓርክ ቪው ኖቪሊቲ ላይ የሚኖሩ ሳይቶች ደንበኞቻችን በቀላሉ ልጆቻቸውን ማጫወት የሚችሉበት የኳስ ሜዳ ይኖራል፣ የቴኒስ መጮቻ ይኖራል እና ሌሎችም ግሪን ኤሪያዎች ይኖራሉ። በተጨማሪ ደግሞ አካባቢ ላይ የሚኖሩ ሰዎችም ሰርቪስ እየከፈሉ የሚጠቀሙበት ይኖራል ማለት ነው። ስለዚህ ኖቪልቲ ላይ የሚኖሩ ሰዎች ወደዚህም እይታ ሲያዩ ፓርክ ይኖራቸዋል፣ ወደዛም ሲያዩ ወደ ፍሬንድሽፕ ፓርክ እይታ ይኖራቸዋል ማለት ነው። በጣም የሚገርም ነው። በጣም ደስ የሚል ቦታ ነው። በጣም ደግሞ የምርጥ አርጎ ተገንብቷል። ይሄ ኳሊቲ ነው። አንድ ሁለት መኝታ ቤት እንኳን ነው የቀረሰ? የተረሳችሁ እዚህኛው ላይ ጨርሰናል። ባጭር ጊዜ ነው ሽያጭ ምራሱ እዚህኛው ላይ ግን እንግዲህ እዚህኛው ሳይታችን ወይ ደግሞ ምናልባት የሰሜን ማዘጋጃ የሰሜን ማዘጋጃ የሳር ቤትም አለ። እንግዲህ አንዱን ትመርጣለህ። ቀጥሎ ደግሞ የሰሜን ማዘጋጃ እንደመኪያው ሳይ ማዘጋጃ ሳሪ ሞቴል የምንለው ሳይታችን ነው። ተቃለ ወደ ላይ 18 ወለል ነው። ውስጥ ገብተን ደግሞ የግንባታ ጥራቱን በማየት ነገር ነው እየተሰራ ያለው። ውስጥ ያለውን ጊዜ ደግሞ ውስጥ ገብተን ያለው ነገር በደንብ ላሳይ አ ሶስት ፎቅ ይዷል ካው አው ይሄ በአጭር ጊዜ ነው። ውስጥ ገብተን ያለው ነገር በደንብ አሳያ። እሺ ስንተኛ ፎቅ ነው? አሁን የምንገኘው አንደኛ ፎቅ ላይ ነው። እንደምታየው መሴ ግንባታ ደረጃውም ፈጣን ነው። በደንብ እየተሰራ ያለ ሳይታችን ነው። እንግዲህ እኛ ሳ ማዘጋጃ ሳሪ ሞቴል አጠገ የምንለው ሳይታችን ነው። ሳይታችን ወደታች ሁለት ቤዝመንት ይኖረዋል፣ ወደ ላይ አጠቃላይ 18 ወለል ነው። እንግዲህ በአጭር ጊዜ ነው ግንባታ ከጀመር በስድስት ወር ጊዜ ውስጥ ነው ሁለት ቤዝመንት እንደገና ደግሞ ወደ ላይ አራት ፍሎር የወጣ ነው ማለት ነው። እየተጠቀምን ያለንበት ደግሞ የግንባታ ቴክኖሎጂ ለመግለጽ ያክል በምን ያህል ጊዜ በስድስት ወር ጊዜ እዚህ ደረጃ ደረሰ የሚለውን ነገር ስንገልጽ ፖስቴሽን ቴክኖሎጂ ነው እየተጠቀምን ያለ ነው። ፖስቴንሽን ቴክኖሎጂ ምናልባት አጠር አድርጌ ለመግለጽ ያክል ምንድን ነው የሚለውን ነገር ስላቦቹን በመወጠር እንደገና ደግሞ ስላቦቹን በመወጠር የመሬት መንቀጥቀጥ በሚከሰትበት ጊዜ እንዲቋቋም ያደርገዋል። ማለት የመሬት መንቀጥቅጡ ይከለከላል ሳይሆን እንዲቋቋም ያደርገዋል። ስለዚህ በዛ ታይም ነዋሪዎች እዚህ የሚኖሩ ነዋሪዎች ራሳቸውን ለመከላከል ከአደጋ በጣም ይጠቅማል ማለት ነው። ሁለተኛው ነገር ደግሞ የግንባታ ፍጥነት ነው። ብዙ ጊዜ አሁን ስላፍ ሲሞላ ሀያ አንድ ቀን እስከ አንድ ወር ጊዜ የሚፈጀውን ጊዜ ከስምንት እስከ አስር ቀን ባለው ጊዜ ውስጥ ያሳጥርናል ማለት ነው። ይሄ ማለት እኛ እዚህ ሳይታችን ላይ በወር ሁለት ስላፍ ሶስት ስላፍ እንሞላለን ማለት ነው። ለዛም ነው በአጭር ጊዜ እዚህ ደረጃ የደረሰበት ደረጃ ነው። ስንት መኝታ ስንት መኝታ ነው እዚህኛው ሳይታችን ላይ? ከባለ አንድ ጀምሮ እስከ ባለ አራት ድረስ አለ። ሁሉም አለ። አንድም ሁለትም ሶስትም አራትም አለ። ባለ አንድ መኝታ 81 ካሬ አለ። ባለ ሁለት መኝታ 110 ካሬ፣ 116 ካሬ አለ። ባለ ሶስት መኝታ ደግሞ 130 ካሬ አለ። ባለ አራት ካሬ ባለ አራት መኝታ ደግሞ 205 ካሬ አለ። ፒያሳ ቅርብ ነው ለፒያሳ ቅርብ ነው። ከጊዮርጊስ ምናልባት ድራይቭ እያደረግክ የሁለት ደቂቃ ሊፈጅብን ነው። እንደምታየው ነፋሻማ ና ቆንጆ ሎኬሽን ነው መሀል ከተማ ላይ የሚገኝ ሎኬሽን ነው። ምናልባት ሌላ አኮያ ጥሩ ኳሊቲ ያለው የምንለው ነገር እንደምታየው ኮሎኖቹ ከኮሎን ኮለን ርቀት ሰባት ሜትር ርቀት አለው። ስለዚህ ይሄ ማለት አንድ ደንበኛ እዚህ ሳይት ላይ ቤት ከገዛ በኋላ ቤቱ ምናልባት እኛ የሰጠነው ዲዛይን ካልወደደው ና ካልተመቸው ራሱ በሚፈልገው ዲዛይን ቀይሮ ማስተካከል ይቻላል ማለት ነው። ምክንያቱም ኮሎኒ አልበዛበትም። ምንም አይነት ኮሎኒ የለው ፓርቲሽን ብቻ ነው የሚኖራቸው ማለት ነው። ስለዚህ ቤቱን ዲዛይን መቀየር ይችላል። ሁለተኛ ነገር ደግሞ ከመሬት ወለ እስከ ጣራ ግድግዳ የምታየው ርቀት የሶስት ነጥብ አርባ ርቀት ይኖራል ርቀቱ ማለት ነው። ስለዚህ ይሄ ቤቱ በቂ የሆነ ቬንቲሌሽን እንዲኖር ያደርጋል። ተጨማሪ በቂ የሆነ አየር ብርሃን ወደ ቤቱ እንዲኖር ያደርጋል። ስለዚህ የቤቱን ውበት ይጨምረዋል ማለት ነው። ሶስተኛ ደረጃ የተጠቀምነው ፍላት ስላፍ ቴክኖሎጂ ኮንክሪት ስላፍ ቴክኖሎጂ ነው። ይሄኛው ምን ይጠቅማል ካልከኝ ወደ ታችኛው ቤቶች ድምፅ እንዳይኖርና የውሃ ስርገት ምናልባት ብዙ ቦታ የሚያጋጥሙ ነገሮች የውሃ ስርገት የምንላቸው ነገሮች እንዳይደርጉ ያደርጋል ማለት ነው። አዛ ጫፍ ላይ እንደዚህ የተዘረጉት ገመዶች ምንድን ናቸው? እነሱ የፖስት ቴንሽን ቴክኖሎጂ ነው። ምንድን ነው እንደየኮለኑ እንትን እንደ ኮለኑ ትልቀትና መጠን ብረቶች ናቸው ስላቡን የሚወጥሩ ብረቶች ናቸው። እንደ ኮለኑ መጠን የሚገቡ ናቸው፣ በየመሀሉ የሚገቡ ብረቶች ናቸው ማለት ነው። ምናልባት በኢትዮጵያ አይ ቲንክ ሁለተኛ የኛ ድርጅት ይመስለኛል ፖስት ቴንሽን ቴክኖሎጂ የሚጠቀሙ። ስለዚህ ብዙ ኳሊቲዎች አሉ። አኮያ ላይ በጣም ቅርብ የሆነ ሳይት ነው። አሪፍ ነው ራሱ አሰራሩ፣ አሪፍ ነው አሰራሩ። በቂ የሆነ ሊፍት አለ። ሁለት ሊፍት ይኖረናል ለነዋሪዎቹ ማለት የእቃም ይኖራል፣ የሰውም ሊፍት ይኖራል ማለት ነው። ስለዚህ ለመወሰን የሚያስችለኝ መረጃ አግኝቻለሁ። በቂ መረጃ ያገኘ ይመስለኛል እንግዲህ ደግሞ ተጨማሪ ደግሞ የሳር ቤቱንም ደግሞ የተወሰነ ታየውና ካሉ ሳይቶች ላይ አንደኛው ላይ የተወሰናለ ቤት ስ አድርጋሉ የሳር ቤቱ ሳይት ካናዳ ኤምባሲ አጠገብ ያለው ሳይት መጀመሩን አይቻለሁና ስለ እሱ ትንሽ ንገረኝ መልካም እንግዲህ እዚሁ ያለን የሳር ቤቱን አንዳንድ የተወሰነ መረጃዎች ልስጥ እንግዲህ ሳይቶች የሚገኘው ሳር ቤት ካናዳ ኤምባሲ ጀርባ ነው የሚገኘው ሳይቱ በዲዛይን ደረጃ ለየት ያለ ነው አጠቃላይ ወደ ላይ 28 ወለል ነው የሚኖረው እስከ ስድስተኛ ድረስ ቢሮዎችና ሾፒንጎች ይኖርታል። ከስድስተኛ በላይ ያሉት ደግሞ ሬዚዴንሽል የመኖሪያ አፓርትመንቶች ናቸው። ስለዚህ እዛኛው ሳይታችን ላይ ስንሄድ ለየት የሚያደርጋቸው ብዙ ነገሮች አሉ። ምናልባት ሌሎች ሪልስቴቶች ላይ የሌሉ ኳሊቲዎች እሱኛው ሳይታችን ላይ አለ። አሚኒቲዎችም ቆንጆ ቆንጆ የሆኑ አሚኒቲዎች አሉት እንደ ባስኬትቦል ኮርት፣ ፉትቦል ኮርት፣ እንደገና የመኪና ማቆሚያ ቤሎት ፓርኪንግ የምንለው ማለትም ለምሳሌ አንድ ደንበኛ እዛ የሚኖር ደንበኛ ፓርኪንግ ገብቶ ማቆም አይጠበቅበትም። እዛው በራፉ ላይ አቁሞ ሲወጣም እዛው በራፉ ላይ ይመጣለታል ማለት ነው። እንደነዚህ አይነት የሆኑ ኳሊቲዎች አሉት። የመኪና ኤግዚቢሽን ማሳያ የሚሆኑ ቦታዎች ይኖሩታል። እዛኛው ሳር ቤት ሳይታችን ላይ ከባለ አንድ መኝታ እስከ ባለ ሶስት መኝታ ድረስ አለን። ባለ አንድ መኝታ መቶ አንድ ካሬ፣ ባለ ሁለት መኝታ መቶ ሀምሳ ስድስት ካሬ፣ ባለ ሶስት መኝታ ደግሞ መቶ ሰባ ስድስት ካሬ ማለት ነው። ከጀመርን ሽያጭ በጣም አጭር ጊዜ ነው፣ ግን በጣም ደግሞ እየተሸጠ ያለ ሳይታችን ደግሞ ሱኞ ሳይታችን ነው። ምክንያቱም ሳይቱ ምናልባት አንተም እንዳየኸው ሳር ቤት ካናዳ ነው ካናዳ ኤምባሲ ጋር ስለሆነ ለኢንቨስትመንትም ቢሉ ለመኖሪያም ቢሉ የሚመርጡት ቦታ ስለሆነ በተጨማሪ ደግሞ አሁን ያለን ዋጋ የፕሮሞሽን ዋጋ ላይ ነው ያለ ነው። ስለዚህ እሱ ሳይታችን ላይ በጣም እየተሸጠ ያለ ሳይታችን በጣም፣ እሱም ኤሪያው በጣም ደስ የሚል ኤሪያ፣ ቆንጆ ኤሪያ ነው። እይታቸውን በጣም የሚያምር ነው። በአራቱም አቅጣጫ ቪዩ ይኖራቸዋል። ወደ ሳር ቤት፣ ወደ ቫቲካን፣ ወደ አፍሪካ ህብረት እይታ ያላቸው ስለሆነ ቪዩም ከዲዛይንም ከግንባታም ደረጃ ዲዛይኑ በጣም ቤስት ነው። ቢሮም ላይ ያለውን ነገር አይተዋል ከጡቃላብ ጋር ጥሩ አመሰግናለሁ ዮሐንስ እንግዲህ እንደምትወስን እኛ ጋር ከሶስቱ ሳይት አንዱ ጋር እንደምትወስን እርግጠኛ ነኝ አዎ ለመወሰን የሚያስችልኝ መረጃ አግኝቻለሁ ስለዚህ ወደ ቢሮ ይሄዳ ወደ ቢሮ ሄደ ያለውን ነገር ታያለህ ማለት በጣም አመሰግናለሁ እሺ፣ ካላል እሺ፣ መስፈት እንዴት ነው? እንዴት ነው? እንደዚያ አልጠበኩም ነበር እኔ። አዎ፣ ሁሉንም ሳይቶች ነው ያየው? አዎ፣ ሳይቶቹን አየዋቸው። እሺ፣ ግንባታቸውም በጣም ሄድ እየሄደ ነው። በጣም የሞናርክ አካባቢውና ደሞ በተለይ ሰሜን ማዘጋጃውም በጣም ጥሩ ሁኔታ ላይ ያለው ጥሩ ገለጻ አግኝተሃል? አዎ፣ ከጠበቁት በላይ ነው። አልጠበቁ ነበር አይደለ? እውነት አዎ። ብዙ ደንበኞች እኛ ጋር መጥተው እንግዲህ ከጠበቁት በላይ ሆኖባቸው ነው የሚሄደው። አዎ። ስለዚህ የትኛው መረክ መሰለኝ? ለአባት ከባድ ምርጫ ነው መቼም። አይ አሁን እዚህ ማስጎብኝ ተኛ አየሁኝ፣ እዛ ምጄ በደንብ በተጨባጭ መሬት ላይ ያለውን ነገር አረጋግጫለሁ። አሁን እንኳን እንኳን እንኳን የሚቀርበኝ ወደ ሰሜን ማዘጋጃ አካባቢ ያለው ነው። ኦኬ። ሳሬሙቲን አካባቢ ያለው ሁለት ሚኒት ቤት ሱኛለኝ። በጣም ጥሩ ምርጫ ነው ራሱ ለፋዘር እንደውዬ እሱ ቦታ ይሻላል ብለዋል። በጣም ጥሩ ጥሩ ምርጫ መርጠሃል። ምክንያቱም አሁን ላይ ሳይቶቻችን ላይ የልዩ የሆነ ቅናሽ አወጥተናል። ከነዛ ውስጥ አንዱ ደግሞ የሰሜን ማዘጋጃ ጋር ያለው ሳይታችን ላይ በጣም ቆንጆ የሆነ ቅናሽ አለ። የዛ ቅናሽ ተጠቃሚ አንተም ትሆናለህ ማለት ነው። እውነት ነው። አዎ፣ በዚህ ሰዓት ቅናሽ ይደረግልኝ ነው። በጣም ጥሩ የሆነ ቅናሽ ይደረግልኝ ነው። ጥሩ አጋጣሚ ነው ማለት ነው። በጣም ጥሩ አጋጣሚ፣ ጥሩ ሰዓት ላይ ነው የመጣኸው። እንግዲህ አንተም ተከትሎ ደግሞ ሌሎች ደንበኞችም። ከዚህ ከዛሬ ጀምሮ አንድ ሳምንት ጊዜ ውስጥ ከመጡ ያንን ቅናሽ ተካፋዩ ይሆናሉ ማለት ነው። ስለዚህ እነሱም እንዲመጡ እንጋብዛለን። ያው ውሉን ላምጣልህና ፋይናላይዝ እናደርግና እንዲሉን መፈራረም እንችላለን። ዛሬ ይቻላል። አሁን ስ ያለው ሁለት መኝታ ቤት ሳይ ማዘጋጃ። በጣም ጥሩ ምርጫ፣ በጣም ደስ ብሎኛል። አዎ ዛሬው ተፈራርመን ብንሄድ ይሻላል። ይሻላል፣ ጊዜ የለም። የለም አሁን ላምጠው ንግህ ነው ተዘጋጅቷል። የመረጥ ከውን ቤት መሆኑን ቼካአድርግና ትፈርማለ ማለት ነው። አንተ በፈለግከው መንገድ ያዘጋጀ ነው። በነገር በነገርከን የግንባታውን እያየህ ነው መክፈል የምትፈልገው ቅናሹም እዚህ ውስጥ ጠቃልነዋልእግዲህደግሞ በአንተ በኩል ደግሞ የሚመጡ ሰዎችም የአንተን ቅናሽ አንተ ያገኝ ቅናሽ እነሱም መጠቀም ይችላሉ ማለት ነው። አይ ሰሜን ማዘጋጃ መሆኗን ማግግዴታ ነው። ለአንብባት ብዬ ነው። ስለዚህ የምፈርመው እሱ ጋር ነው። የምትፈርመው መጀመሪያ ሻጭ ፍርማ እሱ ጋር ፈርም። ተፈርሟል። በጣም ጥሩ ነው። እንግዲህ አሁን እንደኔ ያለ ሰው ተጠቃሚ መሆን ይችላል። በተለይ የመሴ ሾ ተመልካቾች የዚህ ቅናሹን ተጠቃሚ መሆን ይችላሉ። እንደነገርኩ ሳይቶቻችን በጣም ቆንጆ ሎኬሽን መጎብኘት ይችላሉ። ስልካችን እናንተ ጋር እናስቀምጣለን። ከእኛ ጋር ኮንታክት ማድረግ የሚፈልጉ ከሆነ እንደነገርኩ እኛ ጋር ተነጋግረው ጥሩ መስተንግዶ አግኝተው ጥሩ ቤት ገዝተው መሄድ ይችላሉ ማለት ነው። አኮያ ጌጥ ነው ብለኛል። አኮያ ጌጥ ነው፣ ቤትም ጌጥ ነው፣ ቤት ጌጥ ነው እውነት። ስለዚህ ዛሬ ጌጤን አግኝቻለሁ። በጣም እንኳን ደስ አለ። በዚህ አጋጣሚ ትልቅ አቺቭመንት ነው ለአንተም፣ አባትህም እንደሚኮሩብህ እርግጠኛ ነኝ። ስለዚህ የአባቴን ፍላጎት አሟልቻለሁ፣ የራሴን ራዕይ አሳክቻለሁ። በጣም ደስ ይላል። እንኳን ደስ አለ መሴ። ቴንክ ዩ ቨሪ ማች፣ በጣም አመሰግናለሁ። እናንተም ለፈጣን መስተንግዷችሁ በጣም አመሰግናለሁ። በተለይ ደግሞ ለፍታችሁ አስጎሚታችሁ የአንዳንዱን ነገር በደንብ እንዳምን ስላደረጋችሁኝ በጣም ነው አመሰግነው። በእውነቴ ለማስታወቂ አደለም እውነት ነው አይቻለሁ ባይሬ። ስለዚህ አረጋግጭ እና ወስኛ ነው የመጣው ቶደ። በጣም ደስ ብሎሆናል። ስለመጣ ስለጎበኝህን እናመሰግናለን። ያው ወደፊትም እንግዲህ ግንኙነታችን እንደሚቀጥል ተስፋ እናረጋለን። በጣም እናመሰግናለን። መስ ጉዞ ካኩያ ጋር ጉዞ ካኩያ ጋር እንግዲህ ይቀጥላል። ንኪ በጣም አመሰግናለ